በራተኛ አደይን ይጀላችሁ መጥቻለሁ ዛሬ ማለት ነው። አደይ እንግዲህ ባርኮቴና ማለት ቤዚ እንግዲህ ቤት ሰላም አጣት። ባርኮቴ ወደ ባርኮቴ ተመለሰሽ እንዳመጭብኝ እዛው ዴቪሽ ጋር ቁጭ በይ እያለቻት ነበር። ዛሬ ደግሞ እንደ ማንኛውም ሰው ነው ዝም አልልሽም ብላ አደይ አንቃ ይዛት አደይ ቤዛ ማለት ነው። እንግዲህ አዲሱ ልጅ ደግሞ አደይ በተኛችበትም እየገባ እንደዚሁ ፍቅር አድርግ የምትለውን ይመስለኛል እንዲምታት ሰው ነገር ነው የሚያረገው። ቤዛ አመተኛ ችበት ክላስ እየገባ ነበር ማለት ነው። እዚህ ድራማ ድርማ ላይ ግን ደስ የምትለኝ ለሚ ነች ማለት ነው። ምክንያቱም ለሚ በጥፊት ወለወላችኋለኝ ማለት ነው ሲነሳባት እሰይ ደግ አደረገችልኝ አቦ ፍቅርንም በወለወለችልኝ ደስ ይለኛል ማለት ነው። እንግዲህ አዴ ድራማ በአዴ እየተነሳ አንድ ነገር ሲጠፋ አዴ ናት ነው የሆነ ነገር ጠፋ አዴ ናት ነው ሊዱም አዴ ናት ነው የምትለው ፍቅርም ትጠላታለች ብዙ ሰው ይጠላ አዴይን ሴቶቹ ናቸው የሚጠሏት እንጂ ወንዶቹ በጣም ይወዳታል። ሰላም ጤና ይስጥልኝ ውድ ቤተሰቦች። ዛሬ ደግሞ ክፍል አርባ ስድስትን ይጀላችሁ መጥቻለሁ። አዴይን ማለት ነው። አዴይ እንግዲህ ውድ ቤተሰቦች ማለት ነው ዴቭ ያፈቅራታል እንደሚወዳት እንደሚያፈቅራት። እኔ እኮ ስለምወድሽ ና ስለማፈቅርሽ ነው አዴይ፣ አንቺ ግን ምን ሆነሽ ብዬ ነው። ለምንድን ነው ግን እወድሃለሁ የማቲኝ እያላት ነበር ማለት ነው። ውድ ቤተሰቦቼ፣ አዎ አትለውም ማለት ነው ለምንድን ነውስ የማትለው ለምንስ ነው እንግዲህ። ይወዳታል ያፈቅራታል። እሱን የሚናገ እሷን የሚናገርበት ሰው አይፈልግም ዲቭ ማለት ነው። አሁን ደግሞ የተለያየ ፍቅር ፍቅረኛ መጥቷል ማለት ነው። ቤት ውስጥ ነው ያለው ማለት ነው። ውድ ቤተሰቦች በዛ የተነሳ አሁን ላይ ያሉበት ሁኔታ ውድ ቤተሰብ በጣም አስገራሚ ነገር ነው ማለት ነው። ውድ ቤተሰብ አዴይና እንትና ደግሞ አይጥና ድመት ሆኗል። አዴን በጣም እያሰቃዩት ይገኛሉ ማለት ነው። ውድ ቤተሰቦች ግን ለምንድነው? ምንድን ነው የሚያሰቃዩት? ግን አዴ እኮ በጣም ምስኪን ነች። ስራዋን ትሰራለች በአግባቡ። በቃ ብዙ ብዙ ነገሮችን እያረገች ነው። ግን እንደዛ ደክማ አድርጋ ራሱ ግን ማንንም እንትን የሚልላት የለም ማለት ነው ውድ ቤተሰቦች ማንም ለእሷ ክብር የላቸውን። በቃ ማለት ነው አዴ ግን በጣም ምስኪን ነች። ትሰራል፣ ተለፋል። ለምለም አሁን ላይ እያገዘቻት ነው ማለት ነው እንደዛ ሙና ግን እየሰራች እነሱ ግን ለሷ ምንም ክብር የላቸውም። ማለት ነው ውድ ቤተሰቦቼ፣ በጣም የሚያስጠላ ነገር የሆነ ምግብም ሰርታ ከሆነ አይጣፍጥም። በቃ የማይሏት ነገር የለም፣ ማለት ነው ውድ ቤተሰብ። ግን ያዴ ጥንካሬም በጣም ወድላታለሁ፣ ማለት ነው። ጠንካራ ናት፣ ጥንካሬዋን እንወድላታለን። በቃ ሁሉ ነገሯም ማለት ነው። ያዴ ጥንካሬ እኔ እንጃ እኔ ወደር የለውም። በቃ ማን ናት ሰራተኛ? እንደዚህ ኮስተር ብለን የምንሰራው ማለት ነው። ዛሬ ላይ ግን ጎበ ዙሪያ ጠንካራ ሆናለች ማለት ነው። ውድ ቤተሰቦቼ ሌላው ሲቀጥል ደግሞ ለቤዛ እንግዲህ ለቤቱ አላፊ አድርገውኛል የቤቱ አላፊ የሆንኩት እኔ ነኝ። ማን ነው እንደዚህ እንትን የሚለኝ እያለች እየተናደደ ነበር ማለት ነው ውድ ቤተሰብ። ኃይለኛ ሁናለች ማለት ነው። ኃይለኛ የሆነችበትን ምክንያት ምንድን ነው? አደይ አሁን ላይ በጣም ኃይለኛ ነች ማለት ነው ውድ ቤተሰቦቼ። እንትና እያበረታታቻት ነው ማለት ነው ይቺ ለሚ ማለት ነው። ጠንካራ አድርጋታለች ማለት ነው። አሁን ደግሞ ቤዛተ የምትባል ተጨምራለች። አሰቃይታ ሊገላት ነው። በቃ ሁሉም አሰቃይተው ሊገሏት ነው፣ ውድ ቤተሰቦቼ ማለት ነው። ግን ጥንካሬዋን በጣም እወድላታለሁ። አዴም ማለት ነው፣ ማለት ቻይ ነች። ማና ሰራተኛ ውድ ቤተሰቦቼ። ይችላ እንደገና ደግሞ በቃ ሁሉን ነገር እንትን ብላ የምትዘልቀው ማነች? ማንም ማንም አይችልም እኮ ውድ ቤተሰቦቼ ማለት ነው። እና አሁን ላይ ግን ደስ የሚል ዜና ምንሰማለን? በቅርብ ቀን ማለት ነው ውድ ቤተሰቦቼ ጠንካራ ሁና ከአንትና ጋር አንድ ላይ ሁነው የምናያቸው ይሆናል ማለት ነው ውድ ቤተሰቦቼ ዴቭን ታገባዋል ብዬ አስባለሁ ወይ ምክንያቱም ባርኮቴ አሁን እወድሻለሁ ብሏታል ተመልሶ። ግን አሁንም ቢሆን ለአንቺ ስሜት አለኝ እያላት ነበር ማለት ነው ውድ ቤተሰብ ግን እንደዛም ቢሆንም አይ ዶንት ኖ አይ ዶንት ኖ። ውድ ቤተሰቦችን ማለት ነው። ምክንያቱም ዴቭ ይወዳታል ማለት ነው። ፍቅር ደግሞ በጣም ትቀናለች ማለት ነው። በጣም ቀናተኛ ነች። ውድ ቤተሰቦችን እንደ ፍቅር የሚቀና ሰው የለም። ፍቅር በጣም ቀናተኛ ነች። አዴይን ታሰቃያት አለ ሲላት ብዙ ብዙ ነገርን በቃ አዴይን በጣም ነው የምታሰቃያት። ውድ ቤተሰብ ማለት ነው። የፍቅር ደግሞ የጸና ነው ማለት ነው። የጸና ትልቅ የጠና ነገር ነው እና አንዴ ግን በጣም ምስኪን ነች፣ ታዛዥ ነች። በዛ ላይ ያሏትን ሁሉ ነው እሺ የምትለው። እሺ እሺ ነው ማለት ነው ሁሉንም ነገር የምትለው እና ፍቅር እንግዲህ አላስ አላስወጣውም ልጁን ብላለች ማለት ነው ያመጣ ይሆንም ጓደኛዋን ከቤት አላስወጣም እኔ እፈልገዋለሁ፣ ምክንያቱም ፈልጌ ነው ያመጣሁት ብላለች ማለት ነው። ከዚህ በኋላ ከዚህ ቤት ንንቅ አይልም ብላለ ማለት ነው። ለምን እንዳረገችው ባናቅም ማለት ነው። ውድ ቤተሰቦቼ እንድዛ ያረገችበት መስኤ እንግዲህ አዴን እያስተነኮለች ምናምን አዴን ከቤት ተመራ እንድትሄድላ ነው እንድትሄድ ነው የምትፈልገው አዴ ደግሞ አትሄድ። ውድ ቤተሰቦቼ አዴዬ እንድትሄድም አንፈልግም ማለት ነው። ስለዚህ በቃ አደይ እንወዳታለን እሱም እሷም ደግሞ ከቤት እንድትሄድ አንፈልግም እላችኋለሁ፣ ውድ ቤተሰቦቼ። ስለዛ ውጪ ጥንካሬዋን ያደይን በጣም ነው የምወድላት። ቆፍጣና ነች። ስለዚህ በዛ ላይ ደግሞ ስራዋን እንጂ ሌላ ነገር ምንም አሁን ዴቭ ራሱ ያፈቅራታል። እሷ ለባርኮት ፍቅሯን ልት ገልጽ ነበር የተነሳችው የመጀመሪያ ጊዜ። ግን አሁን የፈለገችው ማንድ ነው እሱ ያው ቤዛ ስለመጣች ቤዛም ደግሞ አሁን እያስቸገረቻት ነው። በቃ ቤዛና ለሚም ደግሞ አይጥና ድመት ሆነዋል ማለት ነው ውድ ቤተሰቦቼ፣ አይጥና ድመት ሆኖ የተደባደቡ ይገኛሉ ማለት ነው። በቃ ኃይለኛ ቆፍጣና ሆነዋል ውድ ቤተሰቦቼ። ስለዚህ አይጥ አይጥና ድመት ማለት ነው ግን ጠንካራነቷን አዴይን በጣም ሳላደንቅ ባላል። እኔ በጣም ነው እንትን የሚለኝ ወልዶች፣ አዴ እንግዲህ እየተሰቃየች ነው ያለችው፣ ግን ዴቭን አምጥታለታለ ማለት ነው። ዴቭ ከመጣ በኋላ በጣም ተስተካክላለች ማለት ነው። ውድ ቤተሰቦቼ አዴን ማለት የሚያሰቃዩዋትን ትንሽ እንትን ብለውላታል ማለት ነው። አሁን ጠንካራ ሁናለች ማለት ነው። ዴቭ የሚያግዝ ላታል እንደገና ደግሞ ማናት፣ ለአዴይ ብዙ ሰው ነው የሚቆረቆርላት በነገራችን ላይ ማለት ነው። ግን እች ፍቅር የምትባል ግን ወየሁ፣ ወየሁ፣ ወየሁ አዴይ አዴን አሰቃይታ ገደለቻት። ወላይ እኔ በሆነችን አዴይ ም ማለት ነው ውድ ቤተሰቦች እነጫጫታለሁ ነው እምለው። ግን ትዕግስቷን እወድላታለሁ። በጣም ትዕግስተኛ ናት። ኃይለኛ የፍቅርን እንትን የቻለች ጐበዝ ጀግና ናት። ስለዚህ በጣም ጀግና ቆፍጣና ነች። ውድ ቤተሰቦቼ ማለት ነው አዴ ግን፣ ሱብሃን አላህ እኔ ትዕግስቷ በቃ ሁለ ነገሯ ደስ የምትል ማለት ነው። የአዴይ እንትን እኔ በጣም እንጃ ትዕግስቷን በጣም ወድጄላታለሁ ማለት ነው። እንግዲህ ውድ ቤተሰቦቼ፣ በቀጣይ ደግሞ የምናየው ይሆናል ማለት ነው። ኤላስ እንግዲህ ለሜን ይቅርታ ተንበርክኮ እየጠየቃት ነው ኤላ ማለት ነው። እባክሽ ይቅርታ፣ እኔ እንደዚህ አላደረጉም

እንዴ ማለት አዴ ጋ ትተዋወቃለን። እንዴ ቆይ እናንተ ስራ የላችሁም እንደ ሁልጊዜ እዚህ ጋር ተቀምጣችሁ ስትል ደመቀ፣ ደሞ ይህ ወሬ ለማብዛት ነው አድርግ ምሽ ጠየቀን እሱን ይላታል ማለት ነው። እሷም ደግሞ አይ እኔ ብዙ ጊዜ ስተቀምጣችሁ ሰለማይ ነው ትላለች ማለት ነው። ተነስታ እንግዲህ እነሱም እያወራት፣ ግን አደይ እንዴት ናት ይላታል ማለት ነው። ንጉስ ስለሚያፈቅራት አደይን በጣም ደህና ናት፣ ደህና ነች እያለች እሷም ስራዋን ትሰራለች ማለት ነው። ውድ ቤተሰቦቼ ደህና ናት። ስራ ካገኘሽ ፈልጌልን ይላታል ደመቀ ማለት ነው። እሺ ካገኘሁ አጠያቂ ነግራችኋለሁ ትለዋለች ማለት ነው። እሷም ግን በነገራችን ላይ አደይ ለአደይ ን ብዙ ወንዶች ስለሚያፈቅሯት ደመቀም ዘመዷ ነኝ በማለት ከዛ ለምለም ደግሞ ያን ነገር ካረጋችሁ በኋላ እንደዛ ካረጋችኋት በኋላ እኮ አደይ እንትን ብላለይ በጣም አዝናባል፣ ትለዋለች ደመቀ እንትና ንጉስ ም ማለት ነው። አይ በቃሽ፣ ይቅርታ ግን አንቺ እንደምን ብለሽ መቼ የሚገባሻል የፍቅር ስሜቱ ይላታል ማለት ነው። አደይ የኛ በድካ ማለት ነው። ውድ ቤተሰቦች፣ ሰዎች ይህን ይመስላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ባይ ባይ በላ ቪዲዮ እስከምንገ